ሳምሶንና ዳጊ እንግዲህ የነበረውን ቡጥቡጥ የነበረውን ክስ የነበረውን የልጆቻቸውን ውጣ ውረድ አይታቸዋል ማለት ነው። እና ያ ማለት ምንድን ነው? አሁን ላይ እግዚአብሔር ይመስገን ሁሉም ነገር አልፎ ሁሉም ነገር ተስተካክሎ ታርቀዋል ማለት ነው። ታርቀዋል፣ አብረው ነው ያሉት። እንግዲህ ይህን ላደረገ እግዚአብሔር ያው ክብሩን ይውሰድ። እኔ በእርግጥ ለው እፈልገዋለሁ ልጁ በእውነት እውነት ለመናገር ወዶ አለው። ዲጊ ማለት ሳምሶንን ወዶ አለው ቤቢን። እኔ አሁንም ቢሆን ፈትቶ ልጆቹን ይዞ ቢመጣ ሁነ ምንም ቢሆን ደስተኛ ነኝ እውነት ለመናገር ቢኮዝ። ግን ያው መቼስ የተዋለደ ሰው አይጨከንም እና እንግዲህ አንድ ጊዜ አብረው ከታረቁ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ቪዲዮንም ሸር አድርጋችሁ ስላላደረሳችሁልኝ አዝኜባችኋለሁ ማለት ነው። በጣም ነው ያዘንኩባችሁ እውነት ለመናገር የቱ ተከታታዮቼ ቤተሰቦቼ አዝኝባቸኋለሁ ማለት ነው። ግን አሁን ምንድን ነው የምመሰላችሁ፣ ሌላቸው የፈለኩት ምን በምን ምክንያት እንዴት ታረቁ የሚለውን ነገር ነው። አሁን የማቀርብላችሁ እንዴት ታረቁ እንግዲህ ሳምሶን እንዳያችሁት ቤቱ መሸጥ አለበት ብሎ ለረፍት ለመዝናናት ትንሽ አይምሮን ትሪት ለማድረግ አሜሪካን ሀገር ሂዶ ነበረ። በዛ አጋጣሚ ግን እሷ እሱ ሳይመጣ ያው ልትሸጥ ምናምን አስባ ነበረ። እና በዛ መሀል ግን እሱ ትቶ ይኖሬ ሲሰማ አቋርጦ ይመጣና የገዳ እንትን ያወጣባታል ማለት ነው። በዛ መሀል ልጆቹ በቃ ለብ እንደዚህ ያደረግ አይታችሁት አይታችኋል። እህቶቹ፣ እናቲቱ ምናምን ቪዲዮ እየቀረጹ እንዴት ያደርጉት እንደነበረ እንግዲህ አይታችኋል ማለት ነው። አሁን እዚህ ጋር የሚያመለክተው ምንድን ነው? ወደ ዋናው ጉዳይ ከመግባቴ በፊት አሁን ብዙ ጊዜ ሴቶች እኛ ሴቶች ትዳር ስንይዝ በእኛ በሴቶች የወንድ ቤተሰቦች የሚያደርሱ ብንጫን አለ የሚመጣብን የሚፈጠር ብንጫን አለ። ሁልጊዜ ውይ የወንድ ቤተሰብ ውይ ወንድ ቤተሰብ የወንድ ቤተሰብ ነው የምንለው። እና አሁን ከዳጊ ከቤቢ ላይ ያየነው ምንድን ነው፣ የሆነ ነገር ካልተፈለገ ወይም ደግሞ የሆነ ነገር ካልሆነ የወንድ ቤተሰብ ብቻ አይደለም ጥላቻን የሚመክረው ወይም ደግሞ ክፋትን የሚመክረው ወይም ደግሞ ሰይጣናዊ የሚሆነው ከዳጊ ፋሚሊም ማየት ይቻላል። ከሴት ፋሚሊም አንዳንድ የተረገመ እንትን ሲል ከባድ ነው። እንደዚህ አይነት ችግርም ይፈጠራል። ያኔ ስንት አመት ከኖረበት ቤቱ ልክ እንደ ውሻ በራፍ ላይ አቁሞ ቪዲዮ እስኪቀርጹ ድረስ እና በልጆቹ ላይ ብዙ ያልሆኑ ነገሮች እንዲፈጠሩ ማድረግ ይሄ በራሱ በጣም ትልቅ ስህተት ነው። ለወደፊቱ መታረቃችሁ ለማይቀር ነገር፣ አብራችሁ ለመሆናችሁ ለማይቀር ነገር ይህን ያክል መቃቃሩ መልካም ነው ብዬ አላስብም። እኔ ለሌሎቹ ምክር የሚሆነው አሁን እናንተ በቃ ኦልሬዲ ታረቃችሁ፣ ግን የሆነ ነገር ስህተት ቢኖርም ያቺ ነገር ነው የምትመጣባችሁ ቢኮዝ መጀመሪያ መከባበር የሚባል ነገር አለ። ካልተከባበራችሁ፣ ካልተነጋገራችሁ የምር መግባባት ድረስ ካልደረሳችሁ የላይ የላይ የላይ መነጋገር ብቻ ልጅ ስላለ የላይ የላይ መነጋገር ብቻ እናንተን ቤተሰብ ወይም ደግሞ ፋሚሊ ሊያስብላችሁ አይችልም። ቢኮዝ ግን ቤተሰብ ወደኋላ ብትሉ ማለት ባልና ሚስት በተጣላ ቁጥር ወደኋላ ብትሉ ከአቅም በላይ እስኪሆን ሽምግልና የሚባል አለ። በሽምግልና ብታያይዙ ከአቅም በላይ ሲሆን ደግሞ በቃ በሽምግልና አሁንም እንዳልኳቸው በሽምግልና መታረቅም ካለባቸው በሽምግልና ይታረቃሉ፣ መለያየትም ካለባቸው በሽምግልና ይለያያሉ። ቢኮዝ ግን አንተ እንደዚህ ነህ ወገቧን ይዛ አንተ እንደዚህ ነህ እያለች የሚስት እህት ለባል መናገር የለባትም። የባል እህት ሚስትን ደግሞ እንደዛ መናገር የለባትም። ወሬዲ በጣም ነገሩ የሚብሰው የእሷና የሱ ጭቅጭቅ ሳይሆን የቤተሰብ ጣልቃ መግባቱ። ምክንያቱም ማንኛችንም ሕይወት ይዘን አሳልፈነዋል፣ ትዳር ይዘን አልፈናል፣ አይተነዋል መገፋትን መሰደብን፣ መዋረድን መናቅን አይተነዋል። ይኖ በቃ አንዳንድ ጊዜ የሚመጣው ነገር ያ የናቅም ሆነ ሆነ ክብር ማጣቱ በማታውቁት ነገር እንደዚህ ዲስስፔክ መደረጉ ስለምናቀው እኛ የደረሰብን ስለምናቀው። አሁን ዳጊ በሳምሶን ቦታ ሁነሽ አላየሽለትም ስሜቱን ማለት ነው። እኔ ግን በዳጊ ቦታ ሁኜ ስሜቱን አውቀዋለሁ። ለምን ስለተሰቃየው፣ ስለተገፋው፣ ስለተዋረድኩ፣ ስለተሰደብኩ ስለተናኩ የበዳጊ ቦታ ሆኜ ማለት ነው ገብቶሻል አንዳንድ አይደለ ይሄ አንዳንድ ሰዎች የሚናገሩት ንግግር የሆነ የሚያወጡት ከአንደበታቸው የሚወጣው ቃል የሚረሳ አይመስላቸውም እነሱ ስላወጡት ብቻ እነሱ ወረድ ያወጣው ጥለውታል ያ ሰው ግን አይረሳውም ገባችሁ አይደለ ሶ ስለዚህ እኔ ዳጊ ካንቺ ላይ ስህተት ያየሁት ይሄን ነው መታረቃቸው አልቀረም። ቤቱንም እሱ በስሙ መውሰዱ አልቀረም። አሁንም ደግሞ የታረቅሽው ስነግርሽ እውነቱን ስሙ በስሙ ስለሆነ ነው ቤቱ። አዎ ቤቱ በስሙ ሆኖለታል። ምክንያቱም ህግ አየለት ህግ ሳለ ስላየለት ቤቱ የራሱ እንደሆነ ስለተረዱ መንግስት ወደ እሱ እንዲያደረገለት። አንቺ በሀሳብሽ ልጆቹ ሙጥጥ አድርገሽ ይዘሽ ቤቱንም ቀምተሽ፣ እሱ ሸራ ላይ በረንዳ ላይ ለመጣል ነበረ ፍላጎትሽ። ያ ነገር ደግሞ አልሆነም። ዲጊ ዚጋ በጣም ልታስተውይ ይገባል። እናት አባትሽ የማያውቁትን ነገር ነው እሱ የሚያውቀው። ከአንቺ እናት አባትሽ ወለዱሽ እንጂ አሳደጉሽ እንጂ ስለአንቺ ምንም የሚያውቁት ነገር የለም። እሱ ግን ከእናት አባትሽ የበለጠ ይልቅ አብሮሽ ኑሯል፣ አብሮሽ አይቷል፣ አብሮሽ ብዙ ነገር አይቷል። እናት አባትሽ ያላዩትን ገመናሽን ነው እሱ የሚያይልሽ፣ ለእሱ ምትሰጪው። ስለዚህ በዚህ ደረጃ ቤተሰቦችን ባታዋረድ፣ ወይም ደግሞ በዚህ ደረጃ ለእሱ እንደዚህ አይነት ነገር ባታሳያቸው ለቤተሰቦችች መልካም ነበር። አንቺ የሰጠሻቸው ፊት አንቺ የሰጠሻቸው ነገር ነው እዚህ ደረጃ ያደረሰው። ቢኮዝ ግን አሁን መታረቃችሁ መልካም ነው ይህን ነገር ይቀርታል። ጉሩ ሬንም አፍንጫይንም ስለሚዜ ነው እና የምላችሁ ፈልጌ ነው አንዳንድ ጊዜ ለሚያልፍ ቃል ለሚያልፍ ነገር የማያልፍ ቃላት መናገር የዘላለምን ዝምድናን ማጥፋት ነው። ገብቶሻል። አሁን ለምሳሌ በእኔ ቦታ የሚል እንገርሽን አሁን የፈለገ ሰላም ቢፈጠር የፈለገ ነገር ቢፈጠር እኔ የሆነ ይፈጠራል ብዬ አላስብም። በእኔ ቤ እምነት አይኖረኝም። ሊፈጠር ይችላል እኮ ሰላሙ ሊወርድ ይችላል፣ የሆነ ነገሩ ሊወርድ ይችላል። በቃ ወረደ። እምነቴ ግን የለም፣ አይኖርምም። ሲጀመር አይሆንምም። እንደ ድሮ መቀጠልምም አንችልም። አደስ ዘዶፍሴስ በቃ ነገሮች ሁሉ ተበላሽተዋል። አንቺ ግን እንግዲህ ጋብተሻል። ልትችዩም ላትችዩም አላውቅም። የእሱን አይምሮ እንዴት እንደሚቀበልሽ ባላውቅም ግን አሁን ታርቀሻል። አሁን ላይ ልጆችሽን ማሳደግ፣ ልጆችሽን ጥሩ አሻራ ይዘውልሽ እንዲያድጉ ማድረግ፣ የሆነ ነገርሽን መሰተር። ምሽት ቤት ሄደሽማ ምሽትሽን ማቆም ትዳር ነው በቃ ይቅር ነው በቃ አትስሪ ታይ። ይቅር አንቺ ምሽት ቤትም ታይ፣ በቃ ሌላ ስራ ቀየሪ። የኃጢአት ስራ ነው ሲጀመር በቃ ትዳርሽን የሆነ ነገር ካቢላት የሆነ ህይወት እንዲኖረው አድርግለት። የምሬን ነው የምልሽ። ምንም ዋስትና ይችላል ቤስ ቀረብሽ። ፓስተር ቸሪ ጋር ሄድሽ ምንም ሄድሽ ምንም ሄድሽ የተለወጠ ነገር የለውም። ገባሽ። ወንድሽ ደግሞ ካመረረ አመረረ ነው። ስለዚህ አንቺ ህይወትሽን በስነ ስርዓት መኖር ካለብሽ ሰዎችን በመሀልሽ አታስገቢ። ምንም ነው የማያስፈልገው። ቤተሰብ ምን እናትሽ፣ አባትሽ፣ እህትሽ ምናምን ምናምን አያስፈልግም በህይወት ውስጥ ጣልቃ ማስገባት አያስፈልግም ጥሩም አላደረግሽም፣ እና ዋናው መታረቃችሁ ነው። እንኳንም ታረቃችሁ እንኳንም አብራችሁ ለመሆን በቃችሁ ፍጻሜውን ያሳምርላችሁ። ከጭፈራ ቤት ወተሻ አንቺም ትዳርሽን በስነ ስርዓት እንደምትመሪ ተስፋ እናደርጋለን። ልጆችሽን በስነ ስርዓት እንደምታሳድጊ ተስፋ እናደርጋለን። ድጋሜ በጭቅጭቅም በነገርም በምንም እንደማትመጡብን ተስፋ እናደርጋለን። አሁን ላላችሁ ነገር የሆነውን ነገር ምናምን እንግዲህ ሰላም እንደምታሩ እንደምትወርዱ ሰላም እንደሚሆን እንደ አዲስ ልጅ ወልዳችሁ እንደ አዲስ ነገሮች ተቀይረው እንደምትገናኙ ተስፋ እናደርጋለን። እንኳንም ታረቃችሁ እንኳንም አብራችሁ ሆናችሁ እንኳንም ልጆቻችሁን ለማሳደግ በቃችሁ። ቤቢዬ እንኳንም ያንተ እውነት ወጣልህ። እውነት ለመናገር በጣም ደስ የሚል እውነት ነው። ውበትህ ተመልሷል። አምሮብካል። በጣም ነው ያማረብህ እውነት ለመናገር ቤቢዬ በርታልኝ፣ የምር ማለት ነው። በጣም አምሮብህ እስማ። አሜዚንግ ጉናሃል እንኳን ለአብራህ ለኖሮች ይቅርና ለሌላ ሰው ራሱ ታማልላለህ ማለት ነው። እንግዲህ ምንስ ማድረግ ይቻላል? አንዴ ተዘርፈናል እኛ። ፈታችሁ ፈታችሁ ብለን ደስ ሲለን የምትታረቁት ነገር አለ እና በጣም ከበር ነው። ብቻ መታረቃችሁ መልካም ነው መታረቃችሁ መልካም ነው። አሁንም እኔ እሷን ነው የምናገራት። እሷ ደግሞ አሁን በጣም ብዙ ጊዜ የሆነ ነገር ሲፈጠር ሰራተኛ የሆነ ነገር ሲፈጠር ሰራተኛ የሆነ ነገር ሲፈጠር ሰራተኛ አተበያ አንቺም ደግሞ እንዴ ሰራተኛ ሰው አይደለም እንዴ? ሰራተኛ አሁን አንቺ ምትለብሽ ምትወጭ ልብስ ራሱ ሰራተኛሽ አታውቅም። በዚህ ነገር በጣም የምታናድጂኝ ስለ እውነት ማለት ነው ኢንስፔክት ይኖርሽ እ ነገ የምር ክፉ ሰራተኛ ገጥሞሽ የምር ክፉ ሰራተኛ ገጥሞሽ የሆነ ነገር አድርጎሽ ቢሄዱ አመሏ ነው ነው የምትባይ። እሷ ከሰራተኛ ጋር እንትን አትልም፣ ለሰራተኛ የሆነ ነገር የላትም፣ አመሏ ነው ነው የምትባይ እንጂ ከዚህ በፊት አስራት በኩራቴን ወርቄን፣ ሁሉን ነገር ይዛብኝ ሄደች ብለሽ አወራሽ፣ ተወራ ቶፎ ሚዲያ ላይ ማቀረብሾ ምናምን አዳመጥነሽ ይሆን ብለን ዝም አለሽ። አሁን ደግሞ እኔ በማላውቀው ሁኔታ ቪዲዮ ሰርታ ለቃብኛለች፣ እና በሰራተኛ ነው የተለቀቀብኝ አለች። የአንቺ ሰራተኞች በቃ ሲመጡ ሲመጡ ከአንቺ ችግር ነው የሚፈጥሩት ነው፣ ወይስ ሰራተኛን እንዴት እያየሽ ነው? የሆነ ሰራተኛ አንቺ አሁን አመለካከትሽ ምንድን ነው? ሁሉም ስህተት ሲሰራ ሰራተኛ ነው ስህተት የሚሰራው አይደል? አመለካከትሽ እንደዛ ነው። የሆነ ነገር ሲሆን ሰራተኛ፣ የሆነ ነገር ሲሆን ሰራተኛ፣ የሆነ ነገር ሰራተኛ እስኪውዝ ሚ ብርቅ ነው እንዴ? ሰራተኛ መቀጠር ብርቅ ነው እንዴ? አንቺ ሰው ጋር መኖር አንቺ አይደብርሽም እንዴ? ሁልጊዜ ሰራተኛ ላይ ነገሮች ሁሉ ለልክክ ብርጭቆም ሲሰበር ሰራተኛ፣ ወጥም ሲያር ሰራተኛ፣ ቤትም ሳይጠረግ ሲቀር ሰራተኛ፣ ቪዲዮ ሲቀረጽብሽም ሰራተኛ፣ የሆነ ነገር ሲሰረቅም ሰራተኛ። በቃ ሰራተኛ ሁሉ ባንቺ ቤት ሌባ ነው፣ ባንቺ ቤት በቃ ሰራተኛ ሁሉ ግብ ነው። እረ እስማሚ፣ ይደብራል። አነጋገርሽና አስተካክይ አማርኛ ሽን አስተካክል። የምር ሰራተኛ እኮ ከአንቺ ቤት የሚገባው ቀን ጥሎት ነው። ለሰው እኮ ቀኑ ነው ጀግ ነው ጊዜ ነው ጀግ ነው እንጂ እንዳንቺ አይነት አይደለም፣ ሰውን ዝቅ እያደረገ ሰራተኛ እንደዚህ ብሎን አሁን አንቺ እና እሱ አንቺ እና እሱ ለመጣላታችሁ አታውቅም እኮ አታውቅም፣ ሰራተኛሽ መጣላታችሁን እራሱ አታውቅም። የሚያውን የሆነ ነገር የሆነ ስራ ቦታ ሄዶ ብላ ነው የምታስበው እንጂ መጣላታችሁን እራሱ ሰራተኛሽ አታውቅም። አንቺ እራሱ ጠዋት ተነስተሽ ምን ለብሰሽ እንደምትሄጅ አታውቅም ሰራተኛሽ አይደለም። ይቅር ሰልክ ሰተሽ በዋይፋይ ቪዲዮ እስክትቀርጽ ድረስ ዝም ልትያት ምን አለባን? ነወሻሽ ምን አለባን? በጠራረቅ መልካምም አይደለም ጥሩም አይደለም። የእውነት ለማንኛውም ሰራተኛ ዝቅ አድርገሽ ባታይ መልካም ነው። ሪስፔክት ቢኖርሽ ለሰራተኛ ለሰራተኛ የሆነ ክብር ቢኖርሽ መልካም ነው። በጣም ሰራተኛ ባትጣኝ መልካም ነው። ሰራተኛ ነው ጉድሽንም ሸፍኖልሽም መከራሽንም ስቃይሽንም ሸፍኖልሽ የሚኖር ሰራተኛ ነው። እና በጣም በሰራተኛ ላይ ጫና ባታበዥ መልካም ነው። ባትጨመላለቂ ማለት ነው። በድጋሚ ትዳርሽን ጥሩ ትዳር ያደርግልሽ፣ መልካም ትዳር ያደርግልሽ ምኞቴ ነው። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። ሸር አድርጉልኝ፣ ላልደረሰው ይድረሰው እንደታረቁ ሰው ይወቅ። አሁን ምን ሰው ብዙ ሰው ስላላወቀ ጋር መታረቃቸውን ሰው ስላላወቀ እንደታረቁ አብረው እንደሆኑ ልጆቻቸውን አብረው እያሳደጉ እንደሆነ እና ደግሞ ቤቱ ለሳምሶን እንደተወሰነለት እንድታውቁ ፈልጋለሁ። ልጆቹም ይቅርታ እንደጠየቁት ምናምን እንድታውቁ ፈልጋለሁ። ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡ ወይም ቤተሰቦች አበረታቱኝ፣ ፕሪስ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ። ቻው